ኃጢአትን የሚያስወግድ ምሕረትን የሚሰጥ መድኃኒተ ሥጋ መድኃኒተ ነፍስ የሚሆን እሱ ወደ እኛ መጣልን። አመጣጡ ለምሕረት፣ አመጣጡ ለይቅርታ፣ አመጣጡ ለሰላምና ለፍቅር ነውና፣ ለዚህም ምልክቱ የዘንባባ ዝንጣፊ ይዘው በአህያ ውርንጭላ ላይ ተቀምጦ ወደ እኛ መጣ። ስለዚህም ያለፈው የጥላቻ ግድግዳ ይናር ዘንድ የኃጢአት ልብላብ ይደርቅ ዘንድ ወደ ኢየሩሳሌም ገባ፣ ወደ ቤተክርስቲያን ገባ፣ ወደ ልባችን ገባ። እንኳን ለዚህ ዕለትና ለዚህ ሰዓት አደረሳችሁ። መመራን ለልብላችሁ እግዚአብሔርን አመስግኑ። ለዚህ ሰዓትና ለዚህ ዕለት ያደረሰን አምላካችን ክብር ምስጋና በሲሆር ደግሞም እንደዚሁ ለስፍለቱም ለትንሣኤውም በሰላም ነፍሰን አመስግነን ዘምረን ከበረከቱ እንካፈል ዘንድ ቅዱስ ፈቃዱ ይሁንልን። ያበራ ብዙ ይባርካች። አሁን ከዚህ ቀጥሎ ያሉትን ሥርዓት እናከናውናለን። ሥርዓቶቹ ያው እንደተለመደው በየዓመቱ እንደሚከናወነው በአራቱም ማዕዘናት አራቱ ወንጌላት ማንበብ ነው የሚሆነው። ለእያንዳንዱ ለየራሱ ምስባክ አለው፣ ለየራሱ የወንጌል ንባብ አለው። ስለዚህም ለየራሱ ደግሞ ቅዱስ ቅዱስ ያሬድ የሰዋን እያዘጋጀለን የመዝሙር ቃል አለው። ያንን እያል ውደት እያደረግን እንደዚህ እናደርጋለን። ዞረ ነዚህ ከመድረኩ ላይ ከደረስን በኋላ ባርከን የዘንባባውን ዝንጣፊ በእያንዳንዳችሁ እጅ እንዲደርስ እናደርጋለን። እግዚአብሔር አምላካችን አሁንም አብዙ ባድረጋቸው ዘንድ ቅዱስ ፈቃድ ይሆንልን። ወደ ፕሮግራሙ እንሄዳለን ነገሩን ለማሳጠን